ሰላም እንዴት ናችሁ? ዛሬ ላቀርብላችሁ የፈለኩት ሀሳብ በሕግና በአንድ በአንዳንድ ግለሰቦች መካከል ያለውን ልዩነትና ማለት ሕግ ነው የበላይ ወይስ አንዳንድ ሰዎች ከሕግን በላይ ናቸው የሚለውን የምታመሳክሩበት አንድ ነገር እያቀረብኩ ናቸው ነው። እስቲ ይዩት። ላለፉት ለአምስትና ከዛ አመት በላይ ለሆነ አንድ ፓስተር ተዘራ የሚባል ፓስተር ግለሰቦች ተከራይቶ የቤተ ክርስቲያን አገልግሎት የሚሰጥበት ቤትን ኮንትራቱ ከጨረሰ በኋላ ልቀቅ ሲባል አለቅም ብሎ በተለያዩ ምክንያት በተለያዩ ፍርድ ቤቶች ሲያዙት ፍርድ ቤት እያዘዘው ሰበብ አሰበብ እየፈጠረ ይግባኝ እያለ ወደዛ እያለ እስካሁን ሲያንጓትት ቆይቶ ነበረ። በመጨረሻም በመድረሻም በፍርድ ቤት መዝገብ ቁጥር 145652 በቀን 22 2018 የለሚኩራ ስምንተኛ ፍትሐ ብሔር ችሎት የመጨረሻውን ውሳኔ ሰጥቷል። ውሳኔው ምንድን ነው የሚለው የፍርድ ባለዕዳ ማለት የፓስተሩና ወይም ቤተክርስቲያኑ ማለቱ ነው። የፍርድ ባለዕዳ በአስር ቀን ውስጥ ንብረቱን አውጥቶ ለፍርድ ባለመብት እንዲያስረክብ፣ ያው እሱ ሲል ቤተክርስቲያን ስለሆነ ነው። አስር ቀን የተሰጠ በአስር ቀን ውስጥ በራሱ ጊዜ እቃውን አውጥቶ ለባለመብት ያላስረከበ ከሆነ ደግሞ የቦሌ ክፍለ ከተማ መሬት ልማት አስተዳደር የወረዳ አራት አስተዳደር ጽህፈት ቤት የቦሌ ክፍለ ከተማ ፖሊስ መምሪያ በመተባበር ቤቱ ተዘግቶ ቢሆን ቁልፉን በጥንቃቄ በመስበር ለባለመብቱ እንዲያስረክቡ፣ በዚህ ቤቱ በሚሰበርበት ጊዜ ችግር የሚፈጥር ካለ በእስር በማቆየት የፍርድ ቤቱ ትዕዛዝ እንዲፈጸም የሚል ይህ በቃ ምንም መፈናፈኛ ያለው የመጨረሻ ውሳኔ ሰጥቷል። ይህ ክስ እስከ ጠቅላይ ፍርድ ቤት እስከ ምናምን ሄዶ ተዘራ ያቀረባቸው ማስረጃዎች ሁሉ ተአማኒነት አጥተው ፍርድ ቤትን የሚያሳምኑ ባለመሆናቸው እና አንዳንዶች የውሸት መሆናቸው በመረጋገጡ ሁሉም ፍርድ ቤቶች አይቶ አይቶ አይቶ መጨረሻ የተወሰነ ውሳኔ ነው ስለዚህ ይሄ ነገር ምንድን ነው የሚያሳየው አሁን በኢትዮጵያ ውስጥ ግለሰቦች ከህግ በላይ ናቸው አይደሉም የሚለውን ቁልጭ ብለን ለማየት ለማየት የሚጠቅም ነው። ምናልባት አንዳንድ ነገሮች የመንግስት ዋናዎቹ ሰዎች ሳይሰሟቸው ሊፈጸሙ ይችላሉ። አሁን እንግዲህ ሰውየው ለማውጣት ሁለት ቀን ነው የቀረው በአስር ማውጣት አለበት። ከአስር በኋላ ባሉት ቀናቶች ውስጥ ባሉት አስር ቀናቶች ፖሊስና የአካባቢ መስተዳደር እቃውን አውጥቶ ለግል ተበዳይ ወይም ለባለመብቶቹ ባለመብቶቹ ወይዘሮ ሙሉ ገብረ ማርያም የሚባሉ አራት ቤተሰቦች ናቸው። ለእነሱ ማያስረክብ ከሆነ በሀያ ደግሞ ፍርድ ቤት ቀጠሮ ጠርቷል ውጤቱን ለማየት ስለዚህ በነዛ በአስር ቀን ውስጥ ያ ነገር ካልተፈጸመ ፍርድ ቤት ሄዶ የግል ተበዳይ ይሄው በአስር ቀን ውስጥ ፖሊስ አልፈጸመልኝም መስተዳድሩም አላስወጡልኝም ብሎ ካለ እንግዲህ ፍርድ ቤቱ ሌላ በእነሱ ላይ ውሳኔ ይሰጣል ማለት ነው። ይህ ልል የፈለግኩት የመንግስት ከፍተኛ ባለስልጣኖች ምናልባትም ጠቅላይ ሚኒስትሩ ወይም በዛ የፍትህ ሚኒስትሩ በዛ ዙሪያ ያሉት ሰዎች አንዳንድ የሚደረጉትን ነገሮች ላያውቁ ይችላሉ። የማያውቁበት እድል አለ። ግን እንደዚህ በይፋ የምንናገረው በየስርቻው በጥቅም የተያዙ ሰዎች በሆነ ሆነ ጥቅም ሊሆን ይችላል። በየቦታው ላይ ያሉ በተዋረድ ያሉ ባለስልጣኖች የፍርድ ቤት ትዕዛዝ እንዳይፈጸም ቀርቅሮ በመያዝ ለግለሰቦቹ በመቆም መንግስትን እንዲጠላ በሀገሪቱ ህግ የለም እንዲባል እንደሚያደርጉ እንድታውቁ ነው። ይሄ ነገር ያው መጨረሻውን ተከታተል መግለጻችን አይችል አይቀርም። የምናመሰግነው ካለ እናመሰግናለን። በፍትህ በመሰረት ፍርድ ቤቱ ባዘዘው መሰረት ከተፈጸመ አመስግነን መንግስትንም ያደረጉትን ሰዎች አመስግነን እንደገና ቪዲዮ እንሰራለን ካልሆነ ግን አሁንም ጉልበተኞች እንደፈለጉ የሚሆኑባት ሀገር ነች ብለን ደግሞ እንሰራለን ማለት ነው። እና አሁን ይህን ለማሳሰብ የፈለጉት ይሄ ጉዳይ ከረጅም ጊዜ ጀምሮ በግሌ በራሴ ተነሳሽነት የሚከታተለው በተለያዩ ምክንያቶች ፓስተሩ በጣም ሕገወጥና ከሕግ ውጭ የሆነ ሰው ሆኖ ስላየሁት እንጂ እኔ እምነቱ በእምነቱ ችግር የለኝም። የእምነቱ ተከታይ ነው። የግል ተበዳዮችም የእምነቱ ተከታይ ነው። ግን ሕግ፣ ፍትህ በሀገራችን ውስጥ ጥቂት ሰዎች እንዴት እንደሚደፈጥቷት ለማየት ለማስተማሪያ የሚሆን ስለሆነ ነው። እየከታተልኩ ማቀርብላችሁ መጨረሻውን ምን እንደሆነ ማቀርብ ስለሆነ ተከታተሉኝ። ይህንን ነገር ለመጠቆም ብዬ ነው። ህግ ነው ወይስ ፓስተር ታዘራ የሚበልጥ? ይህን ጥያቄ ለመንግስትና ለሀገሪቱ ባለስልጣኖች አሳልፎ ይሰጣሉ። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ይስጥልኝ።